ክርስቲያንማ ነህ ጴንጤ ስትል ግን የምታምነው ይታወቃል። ሳታን ነው የምትቀበለው። ዕድሜ ተከፍላለ ብርሃን ይሰጣል። ቁጭ ብለህ ዓይን እስኪደበዝዝ ድረስ ታነባለ መገለጥ ይሰጣል። ተንበርክከ ትጸልያለ ይበራልሃል። ዝም ብሎ አየር ላይ የፈሰሰ ነገር ድነት ነው። እሱንም ሰርተ ስለማትችለው ባለፈ ጌታ ሆይ እንደማልችል ታቀዋለህ ትሬኒንጉን አምልጠን ተመርቀን ለመቆም ትምህርቱስ በጣም ብዙ ጊዜ ያለቀ ነገር እንፈልጋለን። ነገሩ የሚመጣበትን መንገድ ግን አንፈል ኮንፈርታብል ዞን ውስጥ ሆነ ሊገነባ ማይችል ግንባታ በመከራ መካከል ይቀራል። የትም የትም ኖሮ ባክኖ ከመሞት እግዚአብሔርን ታግሶ የሚቀረውን ዘመንን የክብር ማድረግ ይሻላል። ምንም ነገር ነገ ይደርሳል እንዳትሉ ዛሬ ጀምሩ። አሁን ጀምሩ። ዛሬ ወስኑ። ለምንድን ነው ዝቅ ብዬ የምታገሰው? ሙሉ እንድትሆኑ እማያሳፍር ሰራተኛ እንድትሆን ነገ እግዚአብሔር የሚመካበት ባሪያው እንድትሆን እግዚአብሔር ምንም ቢያረግብ የማይፈራህ መሆኑን። ገላትያ እንደምታውቁት ከአዲስ ኪዳን መጽሐፍት መካከል መጀመሪያ ከተጻፉት ሁለት መጽሐፍት መካከል አንዱ ነው አደል? ምናልባት አንደኛ ተሰሎንቄ ከቀደመ በመጽሐፍ ደረጃ ገላትያ ሁለተኛ ይሆናል። ብዙ ጊዜ ግን ገላትያ የመጀመሪያ ነው ተብሎ ይታመናል 43 ኤዲ አካባቢ ስለተጻፈ ወንጌላት ሳይጻፉ ምንም አይነት የአዲስ ኪዳን መጽሐፍ ሳይጻፍ ቀድሞ የተጻፈው ገላትያ ነው፣ የገላትያ ደብዳቤ መዳን በእምነት ብቻ ነገሩ መዳን በእምነት ብቻ ነው። እና ጳውሎስ እንደዚህ እያለ አገሩን በሙሉ አሳበደው። አገሩ በሙሉ መዳን በእምነት ነው፣ መዳን በእምነት ነው፣ ስራ የሚባል ነገር የለም፣ አያስፈልግም ምናምን ብለው በቃ አገር ምድሩ በሙሉ እምነት ብቻ ነው ስራስ አያስፈልግም የሚል ባላንስ የሳተ ነገር ህዝቡ መሃል ገባ። ጳውሎስ እንደሱ አይነት ትምህርት የለውም። መዳም በእምነት ብቻ ነው፣ ትክክል ነው። እውነተኛ እምነት ግን ስራን ገንዘቡ ያደረገ ነው። የእምነታችሁ ስራ፣ የፍቅራችሁ ድካም እና የተስፋችሁ ጽናት፣ እነዚህ በሙሉ አማኝ አምኛለሁ የሚለው ብቻ ሳይሆን እምነቱ በስራ ፍቅሩ በድካም ተስፋው በጽናት ይታያል። የጳውሎስ ትምህርት ሙሉ ነው። ግን ጫፉን ይዘው እየሮጡ ሲያስቸግሩ ለጳውሎስ ደብዳቤ እየተጻፈ ባላንስ ነው ይሉታል የያዕቆብ ደብዳቤ ያዕቆብ ደግሞ አዎ መዳን በእምነት ነው ይላል ግን ደግሞ ይሄኛው እምነት ስራን ገንዘቡ ያረጋል በስራ እየተገለጠ ነው እማይኖር እምነት እሱን እምነትማ ይልና ዚህ ደብዳቤ ላ ሰይጣንም ያምናል ግን ምላሽ የለውም አይኖርም ግን ወደ ጽድቅ ግን አይመጣም። ኢየሱስን ወደ መምሰል መቼም ሰይጣን አይመጣም። አንተ ከዚህ የዘለለ እምነት ያስፈልግሃል ይልና አጠገብ ያለው ወንድም ራቁቱን ብታየው እሳት ሙቅ ብለው ብትሄድ፣ በክርስቶስ ኢየሱስ አምኛለሁ ብትለይ የቱ ጋር ነው እምነትህ? አጠገብ ያለው ወንድም ተርቦ፣ አንተ ጠግበ የዋልክ እያደርክ፣ አጠገብ ላለው ወንድም ጌታ ይረድሃል ብለው ብትሄድ ፕራክቲካል ሁኑ ይላል። በጣም ቀላል አይደለም ግን እውነት ነው። እና ይሄ እምነት በእንደዚህ አይነት ስራ መገለጥ አለበት። በጽድቅ መኖር፣ በቅድስና መኖር፣ እግዚአብሔርን እየፈሩ መኖር፣ በጸሎት እየተጉ መኖር አንድ ነገር ነው። አጠገባችን ላለው ሰው እየተቆረስን ያለንን ሼር እያደረግን መኖር ደግሞ እሱም ደግሞ ሌላ ነገር። ለእናንተ ይህን ደብዳቤ ይጽፋለሁ ይላል። በምድር ላይ በጌታ ሆኖ መኖር መጻተኛ ሆኖ መኖር ነው። በጌታ ልክ ስትሆኑ አገር ትቀይራላችሁ ሰማያዊ ተስፋ ይኖራችኋል። አገር ነው ሲባል፣ በሰማይ ነው የምንጠብቀው አዳኝ ከሰማይ ይመጣል እንላለን። ክርስቲያን ስትሆኑ ወዲያው ትቀይረ ምጻተኛ ትሆናላችሁ። እዚህ መሬት ላይ ባለርስት አትሆኑ። ሰማይ ነው ርስቴ ትላላችሁ። በገዛ አገራችሁ በድንኳን ትኖራላችሁ። እግዚአብሔር ያንተ ነው ብሎ በሰጠ ቦታ እንግዳ ያደረጋል ክርስትና የኔ እምትለው ነገር በሙሉ ሰማይ ይሆናል። መሬት ላይ ያለን ነገር በሙሉ አጠገብ ላለ ወንድም በረከት፣ ለሌሎች ሰዎች በረከት፣ ለእግዚአብሔር ክብር ብቻ ታደረገዋለ። መከራና ደስታ በጣም ዳርና ዳር የቆሙ ነገሮች ናቸው፣ በሰው ህይወት ላይ ክርስቲያን ሆኖ መሬት ላይ ሲኖር መከራ ኮመን ነው። ትራያልስ ኮመን ናቸው። ብዙ ጊዜ መከራዎች በሰው ህይወት ላይ የሚያመጡት ነገር አለ። መጮህ፣ ማልቀስ፣ ማማረር። ያዕቆብ እንደዚህ ይላል፣ ልዩ ልዩ መከራ ሲደርስ እሺ፣ ምን እናርግ ሲሉ እንደ ሙሉ ደስታ ቁጠሩት። በመከራውና በደስታው መሃል በጣም ሰፊ ገደል አለ አይደል? የምታልፉበት መከራ አለ፣ አዎ። እንደ ልዩ ልዩ ደስታ መቁጠር አለ፣ አዎ። መሃሉስ እግዚአብሔር በሚያሳልፋችሁ ይሄ ማለት ባይዘ ሆሊ ትሪያልስ ናቸው፣ ቅዱስ መከራዎች። በምታልፈው መከራ ውስጥ እግዚአብሔር በእኔ ህይወት ላይ ምንድን ነው አላማው ብለ መጠየቅ አለብን። ልክ ያ ነገር ወደ ህይወት ሲመጣ ማስወጣት አትችልም፣ ማባረር አትችልም፣ ከህይወት ላይ መቀነስ አትችልም። በጾም ጸሎት የማይቀሩ መከራዎች አሉ። ጾመ ጸልየ ልቀቅ፣ ሂድ ብለ ሶስት ቀን ጾም ጸሎት ገብተ ስትወጣ ከሶስት ቀን በፊት ካቆምክበት ይቀጥላል፣ አይቀየርም። እውነት የምነግራችሁ ስለምወዳችሁ ነው። እውነት የምነግራችሁ አንዳንዴ የሆነ ነገር ሲመጣ ወደ ህይወታችን ጸልየን ለማስቀየር እንታገላለን። የሚቀየር ነገር አለ፣ እንደ እግዚአብሔር ፈቃድ ያልመጣ ከሆነ ስትጸልይ ታልፈዋል። እግዚአብሔር በእናንተ ውስጥ የተቀመጠውን እንደ ወርቅ ነጥሮ የሚወጣውን እምነት ለማድመቅ የሚልከውን መከራ ግን በውስጡ በትዕግስ ጨርሰ እግዚአብሔር በአንተ ውስጥ ያስቀመጠውን የከበረ ነገር ማውጣት ነው ያለብን። ለምሳሌ ጳውሎስ እስር ቤት ሲመጣ እንዳልገባ ብሎ አደለም የሚጸልዩ። እስር ቤት ውስጥ ሆኖ አፌን ስከፍት የምናገረው እንዲሰጠኝ ጸልዩልኝ እኮ ነው የሚለው። እንድፈታ አይልም። ለምን በውስጡ የተቀመጠውን የከበረ ነገር እግዚአብሔር የሚያወጣበት እንደሆነ ገብቶታል። ዳይቨርት እንዲያደርግለት አይጸልይም። ኮንቨርት ነው የሚያደርገው። ታዲያ ምንድን ነው ማድረግ ያለብ? እንደ ሙሉ ደስታ መቁጠር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሱ በላይ ምሳሌ የለንም። ወደ መስቀል ሊሄድ ሲል ሐሙስ ማታ ለአርብ ለስቅለቱ፣ ሐሙስ ማታ ሲጸልይ አባት ሆይ ነፍሴ እስከ ሞት ተጨነቀች፣ ብትወድ እቺ ጽዋ ከእኔ ትለፍ፣ ነገር ግን የእኔ ሳይሆን ያንተ ፈቃድ ሲል አብ ፈቃዴ ነው፣ ጠጣት። ጌታ ኢየሱስ ጸጥ ብሎ ጨረሰው። በእሱ ጽናተኛ ተወለድን። ጌታ ኢየሱስ ክርስቶስ ለዚህ በጣም እሳለችን ነው። የመከራ ናዳ እላዩ ላይ ሲመጣ ጸጥ እያመሰገነ። ልዩ ልዩ መከራ አለ፣ ታገሱ። እንደ ሙሉ ደስታ ቆጠሩት። እግዚአብሔር በዛ መከራ መካከል በእናንተ ህይወት ላይ የሚገነባው በጣም አስደናቂ ግንባታ አለ። ኮምፈርተብል ዞን ውስጥ ሆነ ሊገነባ የማይችል ግንባታ በመከራ መካከል ይገነባል። አሁን በመከራ እምነት አይመጣም። መከራ እምነትን መፈተኛ ነው። ትዕግስት ግን ያመጣል። መከራ ትዕግስት ሁሌ ዲስከቨር የሚደረገው እምነትና መከራ መሃል ያለው ጥምረት ትዕግስት ያወጣል። እምነት የሚመጣው በሮሜ 10 17 መሰረት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል ላይ ያላችሁ አንደርስታንዲንግ ያላችሁ ትረስት ነው እምነት የሚያመጣው። የእግዚአብሔር ቃል ሲበራል እምነት ይፈጠራል። ውስጥ በእግዚአብሔር ቃል ነው እምነት የሚፈጠረው። መከራስ እምነትን ይፈትነዋል። እምነት በእግዚአብሔር ቃል ይመጣል። እየጠራ የሚወጣው ግን በመከራ ነው። መከራው ግን ትዕግስት ያስገኛል። እግዚአብሔር ምን ያህል እምነት አለህ ብሎ አይደለም የሚፈትን ያንተን የእምነት መጠን እግዚአብሔር ያውቀዋል። በመከራው ስታልፍ አንተ እምነት ምን ያህል እንደሆነ ይገባሃል። የሚያዩ ሰዎች አንድርስታንድ ያደርጋሉ። እምነት ምን ያህል እንደሆነ እግዚአብሔር ያውቃል። እግዚአብሔር ለማወቅ አይደለም ቼክ የሚያደርግህ አንተን የተቀመጠው የከበረ ነገር እንዲወጣ ነው ቼክ የሚያረግ። ስትሰባበር ግን መንገዱን እንዳታረዝመው ጸጥበል በ14 ቀን የሚያልቅ መንገድ የ40 ዓመት ሆኖ በኋላ መከራው መሀል እድሜ እንዳያልቅ ከፊት የተቀመጠ ሌላ ብዙ ክብር እያለ እየተሰቃየ አላልቅ ብለህ እድሜ ያልቃል። በጣም ብዙ ጊዜ ያለቀ ነገር እንፈልጋለን። ነገሩ የሚመጣበትን መንገድ ግን አንፈልጋል ፕሮሰሱን ለማምለጥ ብዙ ጊዜ እንጸልያለን። እንደዛ ሆናችሁ አታውቁ? ጌታ ሆይ እንደማልችል ታቀዋለ። ትሬኒንጉን አምልጠን ተመርቀን ለመቆም ትምህርቱስ ውስ፣ አስራ ሁለት ዓመት ሙሉ ከፕሪፓራቶሪ ተነስቶ ሲማር ከርሞ ከርሞ ከርሞ ቶልቭ ግራጁዌት አድርጎ ካምፓስ ጆይን አድርጎ እንደገና ገብቶ እንደገና ተምሮ ተመርቆ፣ እኛስ መነሳንሱን አዙሩት የሚለውን ቀን ነው የምንፈልገው። መነሳንስ ዝም ብሎ ይዞራል። እንዲህ መመረቅ ከፊት ካለ ይችን መታገስ ፔሸንስ ክርስትናም ናቹራል ምትሃት እንዳትልምዱ። አየ ሙሉ ትሆናለህ። እግዚአብሔር ና ሲል እምቢ አትልም። ዌል ትሬንድ ነህ። አቲቲዩድ የክርስቶስ አይነት ነው አቋም ያጥንት ስትራክቸር ኢየሱስ አይነት ነው። የምትወደውና የምትጠላው የእሱ አይነት ነው። ለምን ትዕግስት ሥራውን ፈጽሞ? ለምንድነው ዝቅ ብዬ የምታገሰው? ሙሉ እንድትሆን እማያሳፍር ሰራተኛ እንድትሆን ነገ እግዚአብሔር የሚመካበት ባሪያው እንድትሆን። እግዚአብሔር ምንም ቢያደረግብህ የማይፈራህ መሆን አለብህ። አሁን ተአምር ባረግ በእጁ ይጠፋብኝ ይሆን ዝና ጥርግ አድርጎ የወስደው ይሆን ገንዘብ ብሰጠው ሀብት ይወስድ፣ አይፈራም። ማቹር ካረክ ሳታ ነው የምትቀበለው። ዕድሜ ተከፍላለ፣ ብርሃን ይሰጠል። ቁጭ ብለ፣ አይነ እስኪደበዝዝ ድረስ ታነባለ፣ መገለጥ ይሰጣል። ተንበርክከ፣ ትጸልያለ፣ ያለ ይበራልሃል። ዝም ብሎ አየር ላይ የፈሰሰ ነገር ድነት ነው። እሱንም ሰርተ፣ ስለማትችለው ነው በነፃ ይሰጠል። ብትሰራ፣ ስለማታመጠው ድነት በነፃ ነው። ሌላውስ ዲማንድ መቀመጥ አለብን እኩል ሁለት ነገር እግዚአብሔር አይተክልም። ስንዴም እንክርዳድም ጎን ለጎን ይተክላል እንጂ እላይ ላይ እኩል አይተከልም። እላይ ላይ እንክርዳድ በዚህ በኩል ስንዴ በዚህ በኩል የሚባል ሁለት አይደንቲቲ የለም። ባይዘው ስንዴ የሚመስል እንክርዳድ ሊሆን ይችላል እንጂ ስንዴ አይከላከልም። የክርስቶስ ህይወት ሚክስ አያደርግ የተለየ ነው እና የጊዜ ጉዳይ ታስታውቃል። የትም ግባ ያቋል በጌታ ነው ትባላል ጴንጤ ነኝ። አንዳንዶች ጴንጤ አደርገ ነኝ እኔ ነኝ ጴንጤ ቃን ነው ይላሉ። ምንም ይሁን ነኝ። እና ምንድን ነህ? ምንም አንዳንድ ሰው እሺ፣ ምንድን ነህ ሲባል ምን መሰለ ክርስቲያን። ክርስቲያንማ ነህ። ጴንጤ ስትል ግን የምታምነው ይታወቃል። ኢየሱስ ክርስቶስ በመስቀል ላይ በሰራው ብቻ ነው ማምኖ ማለት ነው። ጴንጤ ነኝ ስትል ነኝ። አትፈሩ፣ በፍጹም እንዳታፍር እግዚአብሔር በእኔ አላፈረም። እኔ አሳፋሪ ነኝ፣ በእኔ አላፈረም። እሱ የሚያኮራ ነው። እንዴት ነው ማፍረው? እሱ ይሄ በስሜት የምትለው አይደለም፣ አቋም ነው ማንነት ነው የሚሆነው። ይህንን ማን ነው የሚሰራው? ትግስት ፔንፉል ነው፣ ታግሰን ግን በእውነት ሙሉ መሆን ማለት እዚህ ጋር ቆሞ መስበክ አለ፣ ህይወት ነው ሙሉ መሆን ማለት የሆነ ነገር ላይ በጣም አክቲቭ መሆን ማለት አይደለም። ሙሉ መሆን ማለት በህይወት ክርስቶስ ኢየሱስን መስሎ መኖር ማለት ነው። በፍጹም ዶንት ዲሲቭ ዩር ሰልፍ ራሳችሁ እንዳታታልሉ። እግዚአብሔር አይሸወድማ፣ የልብ አምላክ ነው። የተለወጠ ሰው ነው የሚፈልገው እግዚአብሔር። በፍጹም ጥላውን እዚህ ጋር ባደቃ ሰብኮ ኢምፕረስ አላረገውም። እግዚአብሔርን እውነት በመናገሬ እግዚአብሔር ይሸልመኛል፣ ምንም ጥርጥር የለው። ግን ኢምፕረስ ግን አላረገው። የተሰራ ማንነት ግን ይፈልጋል ከጀርባ ራሳችሁን እንዳሸነግሉ ማለት ነው። ምንም ነገር ነገ ይደርሳል እንዳትሉ ዛሬ ጀምሩ። አሁን ጀምሩ። ዛሬ ወስኑ። በመከራ ስታልፉ ከእውቀት በላይ ጥበብ ነው የሚያስፈልገው። እምታውቁትን ነገር መሬት አውርዳችሁ እምትኖሩበት መንገድ ነው ጥበብ። የገባችሁን የተረዳችሁትን ነገር መሬት አውርዳችሁ ወክ የምታረጉበት መንገድ ነው። ዊዝደም ኖሌጅ እዚህ ውስጥ ነው የሚቀመጠው ዊዝደም እግር ላይ ወርዶ በነገሩ ላይ አዛም ደምትኖርበት መንገድ ነው። በመከራ መካከል የሚያስፈልገው ጥበብ ነው። ኦልሬዲ ስትማር ኖርሃል። ስታጠና ከርመሃል። ስትጸል ኖርሃል። እምታውቀው ነገር አለ፣ የገባ ነገር አለ። አዎ ያንን እምትኖርበት መንገድ ጥበብ ነው። እግዚአብሔር እንደዚህ አይነት አምላክ መሆኑን ማመን አለብህ። ስትጸሊ ሳይነቅፍ በልግስና ሰጪ ነው እግዚአብሔር የትም የትም ኖሮ ባክኖ ከመሞት እግዚአብሔርን ታግሶ የሚቀረውን ዘመንን የክብር ማድረግ ይሻላል። ከእናንተ መካከል አዎ፣ ታግሶ እየሄደ እያለ አዎ፣ ጥበብ የሚጎለው ካለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን። አሁን ስሙን፣ እግዚአብሔር ያሰቃያል የሚል ትምህርት አይደለም ያለው። አንተ የምትቀርብበት ልብ እንዲያነ መሆን አለበት ነው። አሁን እግዚአብሔር አዎ አሁን እግዚአብሔር ይዞብህ ቆይ፣ እስቲ ቆይ፣ ቁጭበል ተንበርከክ፣ ተነስ ይልሃል፣ አይደለም። ከእግዚአብሔር አንጻር አይደለም። እንደ እግዚአብሔር ቸር የለም፣ እንደ እግዚአብሔር ሰጪ የለም፣ እንደ እግዚአብሔር የሚወደኝም የለም፣ እንደ እግዚአብሔር የሚራራልኝ የለም። ግን አንተ ስትቀርብ በዚህ አይነት ልብ ቅረብ ነው። በልመና ቅረብ፣ በትሕትና ቅረብ፣ ዝቅ በል፣ ራስን አዋርድ።